የአሜሪካው ምክትል ፕሬዚዳንት ጄዲቫንስ ቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የእስራኤል ፓርላማ ዌስት ባንክን በእስራኤል ሕግ ለመቆጣጠር መወሰኑን ተችተዋል። በእስራኤል ፓርላማ ውስጥ ያሉ አክራሪ ቀኝ ፖለቲከኞች የእስራኤል ሕግ በግዛቱ ውስጥ ተግባራዊ ለማድረግ የሚያስችል ረቂቅ ሕግን የመጀመሪያ ደረጃ ማጽደቅን ተምሳሌታዊ እርምጃ አድርገው ወስደውታል። በውሳኔያቸው መሰረት በዌስት ባንክ የእስራኤልን ሕግ ተግባራዊ ለማድረግ ነው። ነገር ግን ዶናልድ ትራምፕን ጨምሮ ከአሜሪካ ፖለቲከኞች ተቃውሞ ገጥሞታል። የአሜሪካ የውጭ ጉዳይ ሚኒስቴር ወደ እስራኤል ከመሄዳቸው ቀድመው ሀሳቡ ከአሜሪካ የቀረበውን የድርድር ሂደት የሚያደናቅፍና አደጋ ላይ የሚጥል ነው ሲሉ አስጠንቅቀዋል። ምክትል ፕሬዚዳንት ጄዲቫንስ በበኩላቸው ወደ እስራኤል ባደረጉት ጉዞ መጨረሻ ላይ በጣም ሞኝነት የተሞላበት የፖለቲካ ትርኢት ሲሉ ጠርተውታል። የፖለቲካ ትርኢት ከሆነ በጣም ሞኝነት የተሞላበት የፖለቲካ ትርኢት ነው። ዌስት ባንክ በእስራኤል አይጠቃለልም። የትራምፕ አስተዳደር ፖሊሲ ዌስት ባንክ በእስራኤል አይጠቃለልም የሚል ነው። ያ የእኛ ፖሊሲ ሆኖ ይቀጥላል። ሰዎች ለይስሙላ ድምፅ መስጠት ከፈለጉ ይችላሉ። ነገር ግን በእርግጠኝነት በዚህ ደስተኛ አንሆንም በማለት እንደሚቃወሙት አረጋግጠዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም በተመሳሳይ ተቃውመውታል። ውሳኔው ተቃዋሚዎች ግጭት ለመዝራት ሆን ብለው ያደረጉት የፖለቲካ ቅስቀሳ ነው ብለውታል። የቤንጃሚን ኔታንያሁ ቢሮ ባወጣው መግለጫ በቅርቡ ከእስራኤል ፓርላማ ኮሚቴ ሊቀመንበርነት ከተባረረ አንድ የፓርቲያቸው አባል ካልሆነ በስተቀር ፓርቲያቸውና የጥምረት አጋሮቻቸው ለሕጉ ድምፅ እንዳልሰጡ አጽንኦት ሰጥተዋል። የፓርቲያቸውን ድጋፍ ካላገኘ ደግሞ ረቂቅ ህጎቹ የትም አይሄዱም ሲሉ በመግለጫው አክለዋል። ታይም መጽሔትም ከፕሬዚዳንት ትራምፕ ጋር ባደረጉት ቃለ ምልልስ ለአረብ ሀገራት ቃሌን ስለሰጠው በዌስት ባንክ ጉዳይ እስራኤል ከአሜሪካ የምታገኘው ድጋፍ በሙሉ ታጣለች ሲሉ አሳስበዋል። አክለውም እስራኤል ይህንን የምታደርግ ከሆነ ከአሜሪካ የምታገኘውን ሁሉንም ድጋፍ ታጣለች ብለዋል። እስራኤል በ1967 የመካከለኛው ምስራቅ ጦርነት ወቅት ዌስት ባንክንና ምስራቅ ኢየሩሳሌምን ከተቆጣጠረችበት ጊዜ ጀምሮ 700,000 አይሁዶችን የሚይዙ 160 የሚያ ያሉ ሰፈሮችን ገንብታለች። በግምት 3.3 ሚሊዮን ፍልስጤማውያንም ከጎናቸው ይኖራሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ብለው የዌስት ባንክን መሬት መቆጣጠርን መደገፋቸውን ተናግረው ነበር። ሆኖም ግን ይህንን አላደረጉም። ምክንያታቸው ደግሞ የእስራኤል በጣም አስፈላጊ አጋር የሆነችው አሜሪካና ከአስርት ዓመታት በላይ ጠላትነት በኋላ ከእስራኤል ጋር ግንኙነትን የገነቡት የአረብ ሀገሮች ጋር ያላትን ግንኙነት አደጋ ላይ የሚጥል በመሆኑ ነው። ለዚህም ደግሞ የአሜሪካ ባለስልጣናት ንግግሮች፣ ማረጋገጫዎች ናቸው። ለመወዳደር ጥምረት ውስጥ ያሉ ብሔርተኞች እስራኤል ዌስት ባንክን ሙሉ በሙሉ እንድትቆጣጠር ደጋግመው ጠይቀዋል። ይሁን እንጂ አሁን የቀረበው ረቂቅ ህግ ከመንግስት ውጭ ባሉ የፓርላማ አባላት የቀረበ ነው። ረቂቁ የጸደቀው በ25 ድጋፍና በ24 ተቃውሞ ነው። ነገር ግን የእስራኤል ፓርላማ ሙሉ መቀመጫ 120 ነው። ተግባራዊ ለመሆን 61 ድምፅ ማግኘት አለበት። ድምፅ የሰጠው አነስተኛው የህግ አውጪዎች ቡድን ነው። ይህ ደግሞ ተግባራዊ ለመሆን በቂ አይደለም። ረቂቅ ህጉ አሁን በእስራኤል ፓርላማ የውጭ ጉዳይና የመከላከያ ኮሚቴ ውይይት የሚደረግበት ሲሆን ህግ ለመሆን ተጨማሪ ሶስት ግምገማዎችን ማለፍ አለበት። የፍልስጤም የውጭ ጉዳይ ሚኒስቴር የእስራኤል ፓርላማን እርምጃውን አውግዟል። እስራኤል በፍልስጤም መሬት ላይ ምንም አይነት ሉዓላዊነት እንደሌላትም ተናግረዋል። የመጀመሪያው ምዕራፍ የተኩስ አቁም ስምምነት የእስራኤል ኃይሎች ከፊል መውጣትና የእርዳታ ፍሰትን የሚያካትተው በዚህ ወር መጀመሪያ ላይ ተግባራዊ ሆኗል። ሩቢዮ የተኩስ አቁም ስምምነቱን ለመጠበቅ ከቫንስ ጋር ተመሳሳይ የሆነ ተስፋ እንዳላቸው ተናግረዋል። በየቀኑ ስጋት ይኖራል፣ ነገር ግን በእውነቱ ከታቀደው ጊዜ በላይ እንደሆንን አስባለሁ ብለዋል። ምክትል ፕሬዚዳንት ጄዲ ቫንስ የመጀመሪያው ዙር ስምምነት ከታሰበው በላይ የተሻለ መንገድ ላይ እንደሚገኝ መግለጻቸው የሚታወስ ነው። ለዚህም ተግባራዊነት እየሰሩ የሚገኙ ሀገራትን ጨምሮ የአሜሪካ ወታደሮችን አመስግነዋል። የሰላም እቅዱ ሁለተኛ ምዕራፍ በጋዛ ጊዜያዊ መንግስት ማቋቋም፣ አለም አቀፍ ኃይልን ማሰማራት፣ የእስራኤል ወታደሮችን ከግዛቱ ማስወጣትና የሐማስን ትጥቅ ማስፈታትን ያካተታል። ነገር ግን አሁን እየታዩ ባሉ ውጥረቶች ምክንያት የቀጣዩ ዙር ስምምነት ላይ ስጋትን ደቅነዋል። በእስራኤልና ሐማስ መካከል የመጀመሪያ ዙር ድርድር ሲባል ተካሂዷል። የተወሰኑ ጉዳዮች ላይ ከስምምነት ደርሰዋል። እነዚህም እስረኞችንና ታጋቾችን መልቀቅ እንዲሁም የእስራኤል ጦር የያዛቸው ቦታዎችን በተወሰነ ያህል መልቀቅ የሚል ነው። ይሁን እንጂ ቢቢሲ አደረግኩት ባለው ማጣራት የእስራኤል ጦር ከሐማስ ጋር ከተደረሰው የተኩስ አቁም ስምምነት ከሚጠበቀው በላይ በጋዛ ላይ ቁጥጥር እያደረገ ነው ብሏል። ከመጀመሪያው ዙር ስምምነት በኋላ ሁለቱ ኃይሎች በተደጋጋሚ ተካስሰዋል። ስምምነቱን በመጣስ እርምጃዎችን ወስደዋል በሚል ነው። ኔታንያሁን ጨምሮ የእስራኤል ጦር ሐማስ ወታደሮቻቸውን መግደላቸውን ተከትሎ የአጸፋ እርምጃ መውሰዳቸውን አረጋግጠዋል። በስምምነቱ የመጀመሪያ ደረጃ ላይ እስራኤል በጋዛ ሰሜን፣ ደቡብና ምስራቅ በኩል ወደሚገኘው ድንበር ለማፈግፈግ ተስማምታለች። ይህንንም የሚያመለክተው ቢጫ መስመር በመባል ይታወቃል። ነገር ግን አዳዲስ ቪዲዮዎችና የሳተላይት ምስሎች እንደሚያሳዩት የእስራኤል ወታደሮች በሁለት አካባቢዎች በስምምነቱ ካስቀመጧቸው ምልክቶች ከሚጠበቀው መስመር በመቶዎች የሚቆጠሩ ሜትሮች ጥልቀት ባለው መስመር ውስጥ እንደሚገኙ ያሳያል ተብሏል። የእስራኤል የመከላከያ ሚኒስቴር እስራኤል ካትዝ ወታደሮቹ ቢጫ መስመሮችን እንደምል ምልክት እንዲጠቀሙ መመሪያ ቢያስቀምጡምና መስመሩን የሚያቋርጥ ማንኛውም አካል እሳትን ይጋፈጣል ብለው ቢያስጠነቅቁም የቢቢሲ መረጃ የሚያሳየው ግን በተቃራኒው ጥሰቱን የፈጸሙት የእስራኤል ወታደሮች ናቸው ይላል። የእስራኤል የመከላከያ ሰራዊት ቢቢሲ ባነጋገራቸው ጊዜ ለክሶቹ ቀጥታ ምላሽን አልሰጡም። ነገር ግን በቀላሉ እንዲህ ብለዋል። በደቡብ እዝ ስር ያለው እስራኤል መከላከያ ሰራዊት ወታደሮችን በጋዛ ሰርጥ ላይ ያለውን ቢጫ መስመር ምልክት በማድረግ ስልታዊ ማጥራትን ጀምረዋል ብለዋል። ስምምነቱን ተከትሎ ድንበሩ የተደረሰ ነው የሚለው ግልጽነት የጎደለው ነው። በጥቅምት አስር ተግባራዊ ከሆነው የተኩስ አቆም ስምምነት በኋላ በዋይት ሃውስ ዶናልድ ትራምፕና የእስራኤል ጦር ሶስት የተለያዩ ካርታዎችን ለጥፈዋል። ጥቅምት 14 ቀን የእስራኤል የመከላከያ ሰራዊት ካርታቸው ላይ ቢጫ መስመሩን የሚያሳይ የቅርብ ጊዜ ትምን አውጥቷል። ይህ ቦታም ለጋዛ ሰዎች ለማስተላለፍ የሚጠቅም ነው። ነገር ግን በሰሜን ከእስራኤል የመከላከያ ሰራዊት የተወሰደው የድሮን ቀረጻ እንደሚያሳየው ወታደሮቹ ከሚጠበቀው በላይ በሰርጡ ውስጥ እስከ 520 ሜትር ርቀት ላይ ይገኛሉ። በደቡብ ጋዛ ተመሳሳይ ሁኔታ ታይቷል። ጥቅምት 19 የተነሳው የሳተላይት ምስል በካን ዩኒስ ከተማ አቅራቢያ ከ180 ሜትር እስከ 290 ሜትር ድረስ ይደርሳሉ። ቢቢሲ ያነጋገራቸው በርካታ ተንታኞች አካባቢዎቹ በፍልስጤማውያንና በእስራኤል የመከላከያ ሰራዊት ሰራተኞች መካከል ከግጭት ነጻ ቀጠናን ለመፍጠር የታሰቡ ሊሆኑ እንደሚችሉ ጠቁመዋል። በተጨማሪም በእስራኤል መከላከያ ሰራዊት ካርታና በሚታየው መካከል ልዩነቶች የታዩት ወደ ከፍተኛ አደጋ እየቀረቡ ነው በማለት ለማስጠንቀቅ የታሰበ ሊሆን እንደሚችልም አንስተዋል። የእስራኤል መከላከያም በቢጫ መስመሩ የሚያልፉ ከፍተኛ ችግር እንደሚገጥማቸው ማስጠንቀቃቸው የሚታወስ ነው። ይሁን እንጂ በጋዛ ነዋሪዎች መካከል ደህንነታቸው የተጠበቁ ቦታዎች የትኞቹ ናቸው፣ መንቀሳቀስ የሚችሉትስ ወደ የት ነው በሚለው ጉዳይ ላይ ግራ መጋባት አለ። በጋዛ ከተማ ሼጃ አውራጃ ምስራቃዊ ክፍል ጊዜያዊ ድንበር አቅራቢያ የሚኖረው አብደል ቃድር አይማን ባከር ለቢቢሲ እንደተናገረው በየቀኑ የእስራኤል ወታደራዊ ተሽከርካሪዎችና ወታደሮችን በአንጻራዊ ሁኔታ በቅርብ ርቀት ላይ ማየት እንችላለን። ነገር ግን ደህንነቱ የተጠበቀ ቀጠና ወይም የአደጋ ቀጠና ተብሎ በሚ የሚታሰበው ቦታ ላይ መሆናችንን የምናውቅበት መንገድ የለም ብለዋል። በጥቅምት 17 በተከሰተ ክስተትም በሐማስ የሚተዳደረው የሲቪል መከላከያ ኤጀንሲ በእስራኤል ኃይሎች 11 ሲቪሎች እንደተገደሉ ተናግሯል። ኤጀንሲው ጉዳቱ የደረሰው አንድ ተሽከርካሪ ከጋዛ ከተማ በስተምስራቅ ቢጫ መስመሩን ከተሻገረ በኋላ እንደሆነ ተናግሯል። አይዴፍ እንዳለው መስመሩን ጥሶ የገባት ጥርጣሬን የፈጠረ ተሽከርካሪ ወታደሮቹ ማስቆም ባለመቻላቸው እርምጃ እንደተወሰደበት አስታውቋል። ይህ በእንዲህ እንዳለ የድንበሩ ህጋዊ ሁኔታም ጥያቄ ውስጥ ገብቷል። በብሪስቶል ዩኒቨርሲቲ የህዝብ ዓለም አቀፍ ህግ ፕሮፌሰር ዶክተር ላውረንስ የጠላት ተዋጊዎችን ወይም በቀጥታ በጦርነት ውስጥ የሚሳተፉትን ብቻ ኢላማ ማድረግ ይቻላል፣ ይሁን እንጂ ከልክ ያለፈ የሲቪል ጉዳት ሊያስከትሉ አይገባም ብለዋል። የእስራኤል ወታደራዊ ቃል አቀባይ ባወጡት መግለጫ በደቡባዊ እዝ ስር ያሉ የእስራኤል መከላከያ ሰራዊት ወታደሮች የሚደርስባቸውን ማንኛውንም ስጋት ለማስወገድና ሲቪሎችን ለመከላከል መስራታቸውን ቀጥለዋል ሲል ገልጿል። የኮንክሪት ብሎኮችም በየሁለት መቶ ሜትር ርቀት እንደሚቀመጡ አክለዋል።